ወደ ውስጥ አስገቢ። አሁን ተንፍሹ፣ ተረጋጋሽ። አዎ። እና ውሎሽ እንዴት ነበር? ቆንጆ ነው። ከውስጥ የመነጨ ነገር ሁሌም ቢሆን ጥሩ ነው። ለዛ ነው ምንጭ እየተጠጣ ዝናብ የማይጠጣው? ግን እንዴት ነው ቃላቶቹን የምታገኛቸው? በነገራችን ላይ ማንበብ ሙሉ ሰው ያደርጋል። መጽሐፍ ብዙ ስታነብ ከመናገር ይልቅ አዳማጭ እንድትሆን ያደርጋል። እና አንባቢ ሆን እያልሽ ነው? እኔ ብዬ ሳይሆን ከውስጥ ተነሳሽነት ቢኖር ጥሩ ነው። ግን ቆይኔ አንተ ሚስት አፍርሽ እንደ አዲስ ሰራ እድሜ መጨረስ አለብኝ። እኔ ብዙ ስራ አለብኝ፣ አሳልፈኝ

አንቺ ደግሞ ተቃራኒ በጣም ወሬኛ ነበር። እየሰደብከኝ እኮ ነው። የፈለግኩት ቀን ደረሰ መሰለኝ። እንዴ ግን ምን እያልኩኝ ነው? ሲጀመር የምፈልገው ይሆናል ነበር እና አሁን ለምንድነው በመደሰት ፈንታ እየተከፋ ያለሁት? ጉድ እኮ ነው። በቃ አሁን ኪራ ከሌላ ሰው ጋር ደስተኛ ይሆናል። ስለዚህ የራሴን ህይወት ነው ማስተካከል ያለብኝ። አዎ እንደሱ ነው የሚሻለው። የአባት ያምላክ ቆሌ እርግማን በወጣት ቀልድ ነው አንተ ሰውዬ።

በቦታ ነበር እኮ እንደ መቀስቀስ ጭራሽ ልብስ አልብሰሽ ታስተኝኛለሽ። ከከሰቀሽ ደግሞ ዋ ብለኸኝ ነበር። እኔ ነኝ ያልኩሽ እንደውም ውስጥ ገብተተኛ ስል ሁሉ እምቢ ያልከኝ አንቺ ታማሪያለሽ። እሱማ ልክ ነሽ። ተመርቄ በሳምንት ውስጥ ነው ስራ ያገኘት። ግን ስመረቅ እህቴ ያልነበረችው አዎ አንዳንዴ የደስታችን ቀን ላይ የኛ የምንለው ሰው ቢኖር ደስ ይለናል። እና ዛሬ የተጋበዝኩት ለምንድን ነው? ምን እባክሽ ቤቶች። ደብር ሰላም ሰላም፣ ውድ ሰላም ቻናል ተከታዮች በሙሉ በያላችሁበት ሰላማቸው ብዘች ርፍርፍ ይበልልኝ። እና ውድ ቤተሰቦች ላይክ ሸር በማድረግ አበረታቱ። እንዲሁም ቤተሰብ ሆኖ እና ጽናት ክፍል አምሳ አምስት ማለት ነው እንግዲህ ቪዲዮ እንደተመለከት ነው። ኪራ ልብስ እየቀየረ ሀሴ ትገባበታለች ማለት ነው። ከዛ በኋላ ምንድን ነው እንደዚህ ፈጠን ምናምን አለችው ማለት ነው። አይ ማለት ነ ማለት ሲላት አይ ምተኛ መስሎኝ ነው ምናምን አለችው ማለት ነው። ከዛም በኋላ የደነግጠች ትመስል ነበረ። ከዛም በኋላ እስቲ አየር ሳቢ ምናምን እያለን ትናላት ማለት ነው። ከዛም በኋላ ተረጋግበዋለች ማለት ነው። ከዛም በኋላ እንግዲህ ሻምበል ደውሎ ነበረ እያለች አይ ልብሳቸውማ ታዘቡ ስንት የደውሎኝ ነበር ከዛም በኋላ አይ ስራ እንደሚበዛበት ነገር ያለው ምናምን አለችው ማለት ነው። ከዛም በኋላ ስፖርትን ተውሹ እንዴ ሲላት አይ እየሰራ ነው አለችው። አይ ማለትም መቀስቀሱን ትንስቴንስ ላይ ላስገድድህ እየመሰለኝ ነው፣ በራስ ተነሳሽነት መሆን አለበት አለችው ማለት ነው። ከዛም በኋላ እንደዛ እያለች እንግዲህ እዚህ ጋ እንድተረት እንትን ብላለች። ምንጭ እየተጠጣ ዝናብ አይጠጣም አለችው ማለት። ከዛም በኋላ ነገሮች እንዴት እንትንትያቸው ምናምን ሲላት ማንበብ ሙሉ ሰው ያደርጋል አለች ማለት ነው። ከዛም በኋላ ማንበብ አንባቢ ሆን ማለት እያልሽኝ ነው ሲላት አይ ማለት ማንበብ ፍላጎት ካለህ መንገዱን እንትን እልሃለሁ አለችው ማለት። ከዛም በኋላ አመሰግናለሁ አላት ማለት ነው። ሙክሮ የሰይጣን ሙከራ ነው። ምን ማለት ነው ብላ እዚህ ጋር እንትናለችው ማለት ነው። ከዛም በኋላ ተቀጥሮ የሚሰራ ሰው ማለት ነው። ስራውን ሲያናንቅበት ሰነፍ ነኝ፣ አልችልም፣ ነገሮች ማሳካት አልችልም ብሎ ከሚያስብ ሰው ኔጌቲቭ ኢነርጂ ነው የምታገኘው ብላ አለችው ማለት ከዛም በኋላ እሱም ስ ለክነሽ አላት ማለት ነው። ከዛም በኋላ ደብሮኛል፣ ወጣ ብለን እንምጣ አላት ማለት ነው። ከዛም በኋላ አይ ብተኛ ደስ ይለኛል አለችው እዛ ተኝ ብሏት ሄደ ማለት ነው። እንግዲህ እዛን ቁጭ ብላ እንግዲህ እየሳቀች ፈገግ እያለች እኔ ግን ከኪራ ጋር ሲሆን በጣም እየለፈለፍኩ ነው እያለች ተመልክታና ማለት ነው። እዚህ ጋር እዛም በኋላ እንግዲህ እዚህ ጋር እንደ ፈገግታዋን ስናይ የምንረዳው ነገር እንግዲህ እንግዲህ ከኪራ ጋር ያላት ቅርርብ ነገር እንግዲህ ወዴት እያመራ ነው? ጽናት እየተበላሽ ንቂ ተብሎ እና ከዛም በኋላ ወደ ጽናት ሄዳ እንግዲህ ኪራ ጥሩ ሰው ነው እያለች ስለ ኪራ ጥሩነት እያወራቻት ነው ማለት ነው። ከዛም በኋላ እንደተኛ ብሻል ነበር ስትላት እንቅልፍ ኳል ውስደ ብሎን ምናምን አልቻት አይ ደህና ነኝ አለቻት። ከዛም በኋላ እንግዲህ እኔ የምልሽ ጽናት ኪራ ጥሩ ልጅ ነው አይደል ብላ ጠየቀቻት ማለት ነው። አዎ ጥሩ ጥሩ ልጅ ነው አለቻት። ግን ለምን ጠየቅሺ? ብላ እሷም መልስ ይችላል ለምን አለቻት። አይ እንዲሁ ነው ተሆነ አስተውየ ነው አለች ማለት ነው። ላንች ያለውን ሁኔታ ስመለከት በዚህ ዘመን ማነው ለቤት ሰራተኛ እንደዚህ አይነት ቦታ የሚሰጥ ብላ አለቻት ማለት ነው። ኪራ ቅልብ የተቸረ መልካም ሰው ነው አለቻት። ላመነበት ምንም ነገር የሚያደርግ ቅልብ ወንድ ነው ብላ አለቻት። አዎ አለች። እኔ ግን በፊት ሳውቀው እንደዚህ አይነት ባህሪ አልነበረውም አለቻት እኔም ሳውቀው እንደዚህ አልነበረም። በጣም ብዙ ነገር ተቀይረው ብላ ጽናትም አልሽ ማለት ነው እዛ እንዴት አለቻት። ከዛም በኋላ ይኸውልሽ ሀሴት ብላ አንዳንዴ ነገሮችን ይዘናቸው ስንጥላቸው ይሰበራሉ። ስለዚህ ይዘን መቆየት ማንችለውን ነገር ባን ጀምረው መልካም ነው ብላ አለቻት ማለት ነው ስለምድ ነው ማውራት የፈለግሽው ብላ አለቻት። ከዛም በኋላ ጣቢያ ቀለቀልሻል እና አሁን ብላ እንትን አቆመች ማለት ነው። ድካሙን መሰል ብላ እንትን አጃት ይሄ እኮ ብችል አግዝሽ ነበር ስትልም እንግዲህ ብላታለች ማለት ነው። ማለት ኪራ ምግብ መስራት አትቼም አለቻት። ኪራ ምን ሊበላ ነው ብላ መዚጋም ተናገረች ማለት ነው። ምግብ መስራት አትቼም፣ እሺ ኪራ ምን ሊበላ ነው? ይሄን እዚህ ምን አመጣው? ብላ ሀሴትም ጠየቀቻት ማለት ነው። ማለት እንትን ማለትም አሁን ላግዝሽ እንት ይመስለኝ ነው ብላ ጽናትም ሸፋፈን አድርጋ አልፋለች ማለት ነው። ከዚህ ጋር አይኪራ አሁን እንዴት ነው የሆቴል ምግብ የምትበለው? ቆይ አንተ ሚስት አፍርሽ፣ እንደገና መስራት አለብኝ፣ ህይወት መጨርስ አለብኝ፣ እድሜ መጨርስ አለብኝ እያለች ነው እንግዲህ እዚህ ማለት ነው ጽናት እና ለኪራም እየተጨነቀች ነው ካሁኑ ማለት ነው ገና እንትን ሳይል ከዛም በኋላ እንግዲህ ቪዲዮ እንዳየነውም ደግሞ ጽናት የደረጃ ላይ ቁጭ ብላ ደግሞ ምን እየሆንኩ ነው የፈራሹ ደረሰ እያለችም እያለች ነበር። ግን እኮ የምትፈልግ የነበረ እነሱ እንዲቀራረቡ ነው አይደል? አሁን የራስሽን ህይወት ማስተካከል አለብሽ እያለችም እንግዲህ ተመልክተና ማለት ነው። ከዛም በኋላ እንግዲህ እንግዲህ ሄኖክ ደግሞ ስትወጣ በር ላይ ይዞ እንግዲህ አንተን አላሳልፋት እያለ ነበር። ከዛም በኋላ አሳልፈኝ ምናምን ስትለው አይ በባለፈው የመታሽኝ ቅርታ ጠይቅኝ ና ላሳልፍሽ እያላት ነበር፣ ማለት ነው። ጽናትዬ ደግሞ እንግዲህ አሳልፈኝ እያለች እንግዲህ ኪራ መጣ፣ ማለት ነው። እንዲሁም እዛም በኋላ ኪራ መጥቶ ጩቤ ነው ጩቤ ነው ብሎ ሄኖክም አለውን ላይ ኪራ ማለት ነው። እዛም በኋላ ጩወትም ቢሆን እኮ ጩወት ከሚገበው ጋር ቢሆን አይሻልም እንዴ ብሎ አለው ኪራ ማለት ነው። ከዛም በኋላ እንግዲህ ገፍትረው ይሄዳለች ጽናትዬ ጽናት እንግዲህ በጣም ነው እንት የምትለው ማለት ነው። እውነቱን ብትናገርና እንት ብትል ይሻላል። እዛም በኋላ የናሆም እና ምሩ ደግሞ በጣም ደስ የሚል ፍቅር ላይ ናቸው ያሉት ማለት ነው። አዝሎ ወክ እየወጡ ነበር ማለት ነው። አያፈርሰውም እያለች እየቀለደችበት ነበር ማለት ነው። እዛም በኋላ ሄኖክ ወደ ምር ማለት ወደ ጽናት ሄዶ ስልኬን አምጪልኝ አላት ማለት ነው። እዛም በኋላ የምርህ ነው እንዲህ ያለችው። እዛም በኋላ እያዘዙች ነው ብሎ በቁጣ ስልኩ እንድታመጣለት ይጠይቃታል ማለት ነው። ከዛም በኋላ ውሃ ቀርታ ስትሄድ እዛ ውሃዋ ላይ እንግዲህ መርዞት ይሏል ውሃውም ማለት ነው። ከዛም በኋላ መርዞ ስትሄድ ኪራ መጥቶ ይህ ውሃ የማን ነው ሲል የኔ ነው ባለችው ማለት ነው። ከዛም በኋላ ጠጣ ብሎ ሲል የኔ ጥማት ነው አትጠጣ ብላ ለማስቀረት ሞክራ ነበር፣ እንዲህ ብሎ ጠጠው ኪራ ማለት ነው። ከዛም በኋላ እንግዲህ ኪራን አስተኝቱ ትውላል ማለት ነው። ለሶስት ሰዓት ያህል ተኝቷል። ከዛም በኋላ ነጋ እንዴ ብሎ ስትል አንደ አንድ ገና ኮን ቀን ኮን የተኛ ሁ ምናም ብላትናለች ማለት ነው። እንጻምባለ እንግዲህ ራሱን እንትን ብሎታል በዚህ ሁኔታ ነው ያለ ምን እየሆንኩ ነው እያበድኩም ነው እያለም ነበር ማለት ነው። እንግዲህ የተበረዘው ነገር ሳይጣወቅ በዚህ መልኩ አልፏል ማለት ነው። ሄኖክም ሳይነቃበት በዚህ ኪራ እንደወሰደው እንትን ሳይለ አለቀ ማለት ነው። ሰው እንዴት የወንድ ባህሬ ሳይኖረው እንዴት እንትን ይላል እያለች ደግሞ እያለችው ነበረ። እዛ ኪራም መጣ ፍጠረሽ እንዴ ብሎ እንግዲህ ያን ውሃ ጠጥቶት እንትን ብሏል ማለት ነው። እና እንግዲህ ፅናትዬ ፈተናሽ በጣም በዛ በዛ፣ የምር በዛ። እና እንግዲህ ሀሴት እና ኪራም ደስ የሚል ሁኔታ ላይ ነው ያሉት። እንግዲህ ወክ ሄደውም እንደዚህ አይነት እንትን አልነበረም፣ እንደዚህ ተጫዋች ነህ እንደ ምናም በልጅነት እኮ እንደዚህ አልነበረም፣ ቆንጆ ነህ ተጫዋች ነህ እያለች እያመጋገሰችው ነበር ማለት ነው። ከዛም በኋላ እሱም እንደዚህ አልነበርሽም እኮ እያላት ነበር ማለት ነው። እንደዚህ አይነት እንግዲህ ደስ የሚል ሁኔታ ነው ያሳለፉት ማለት ነው። እኔ እንግዲህ ስመለከታት እንግዲህ ሀሴን ከኪራ ጋር ያላት ፍቅር ድጋ እንግዲህ ወደ ፍቅር እያመራ ነው እያልኩ ነው ማለት ነው። እንደሚንትን እይታ ማለት ነው ወደዛ እየመራች ነው ያለችው። ጽናት እንግዲህ እና ጽናትን ደረጃ ላይ ተቀምጣ እንግዲህ ምን እየሆነች ነው እያለች ተመልክተናታል ማለት ነው። ከዛም በኋላ ኪራ ከሀሴት ጋር ሄዶ እንግዲህ መተኛ ትፈልጊ ስላት ናተኛ ላምብ ብልህ መጽሐፍ ብላ እንግዲህ ጭኗ ላይ ያስተኝተው ሊታነብለት ስትል ጽናት ደርሳለች ማለት ነው። ከዛም በኋላ ጽናትም ያየችው እንትን ማለት በጣም እንትን ብላለች ማለት ነው። ከዛም በኋላ ለሰኒ ደውላ ቤቱ ተያዘ ወይስ አልተያዘም እያለችው እንግዲህ ስታወራት ሰምተናም ማለት ነው። ጽናትዬ እውነቱን ሳትናገር ወጥታ ልትሄድ ነው ፍቅሯን ዝምብላ እንግዲህ ጥላ ልትሄድ ነው። እስቲ እንግዲህ ቀጣይ ክፍል የምናይ ይሆናል እና ወደ ቤተሰቦች ስለነበረን ቆይታ መልካም ጊዜ ይሁንላችሁ።